እኔ በጣም የገረመኝና እና የደነቀኝ ነገር ቢኖር አምራን ሳተት ብላ ሻንጣዋን ይዛ እዚህ ቤት ነው የምኖረው፣ እኔ ልጄን ወልቼ ማሳደግ የምፈልገው አያቶቹ ቤት ነው። እኔ አሁን የልጃቸው ሚስት ነኝ። ስለዚህ መቀበል ግድ ይላችኋል አለች ማለት ነው። እንግዲህ ኑሐሚን ድራማ ላይ በጣም ብዙ ነገሮች እየተፈጠሩ ነው። አሁን ላይ ግን አቶ ለይኩን በጣም ተቀይሯል። እስካሁን ድረስ የምናውቀው አቶ ለይኩን በጣም ጥሩ ሰው፣ ሰውን የሚያግዝ ጨዋ፣ በተለይ ደግሞ ኑሐሚንንና አባቷን በጣም ሲያግዛቸው ተመልክተናል። አረ አልፎ ተርፎ ኤደንን አስጠግቷታል። እሱ ብቻ አይደለም፣ ኤደን ሰርታ ለፍታ ነው የምታድረው። ለኤደን እናት እንኳን ለገነት ቤት ተከራይቶላታል። በጣም የሚገርመው ደግሞ አቶ ተሰማን እንግዲህ እስካሁን ድረስ በሕክምና ሲያግዘው ማለትም ሲያሳክመው ቆይቷል። እሱ ብቻ ሳይሆን አሁን ላይ ወደ ውጭ ሄዶ እንዲታከመም ሊያደርግ ነው ማለት ነው። ይህንን ሁሉ ሲያደርግ የነበረ አቶ ለይኩን አሁን ላይ ተነስቶ ከመሬት ተነስቶ በጣም ማለት ያው ከመሬት ማለት አይቻልም፣ በእርግጥ በጣም ተበዝብዟል። ያው ትንሽ ምክንያት ፈልጎ ቆይቶ ይሆንን የሚያስብልም ነገር አለው እና አሁን ላይ አቶ ለይኩን እንግዲህ አቶ ተሰማንም አላሳክምም፣ እንደገና ኑሐሚንንም ከቤት ውጭልኝ፣ አይናችሁን ማየት አልፈልግም ብሏንኝ። ይሄ በጣም የሚያሳዝን ነው። ለዚህ ድራማ ዋናው ግብአት ወይም ደግሞ በተለይ ኑሐሚንን ሳፖርት የሚያደርግ ያው በመጀመሪያ እንግዲህ እንደተመለከት ነው ከመጀመሪያው ጀምሮ ኤርሚያስ ነበረ። ኤርሚያስም ሳፖርተ ሲያደርግ የነበረው የአቶ ለይኩንን ብር ነው። በጣም የሚደንቀው ማለት ነው የትንፍጭ ጭውልቄቱን አምጮ የሚባል አባባል አለ። ልክ እንደዛ እንግዲህ አቶ ለይኩን ይሰራል ይለፋል፣ ልጆቹ ደግሞ ብር ይበትናሉ። በዚህ መልክ እንግዲህ ብሩ ሲሄድ ሲሄድ እነ ኑሐሚን ጋር ደርሶ ማለት ነው አቶ ተሰማ ሲታከም ነበር፣ በኤርሚያስ ገንዘብ ማለት ነው። ያው የኤርሚያስ የመጣው ምንጩ አቶ ለይኩን ነው። አሁን ላይ ግን ምንጩ ሊደርቅ እንደሆነ ነው የተሰማው። ማለትም አቶ ለይኩን ተሰማንንም አላሳከመም፣ አንቺም ከዚህ ሂጂ ብሏታል ኑሐሚንን። አሁን እንግዲህ የኑሐሚን መንከራተት መንገላታት፣ እስካሁን እሷና አባቷ፣ አሁን ደግሞ ሶስተኛ አካል ጭራሽ በወዷ ያለው ህፃን ጋር እንግልት መከራው ፈተናው ሊቀጥል ነው ማለት ነው። እንግዲህ ኑሐሚን ከዚህ በኋላስ ምን ይገጥማት ይሆን የሚለውን የምና። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስጀምሮ ላይክ በማድረግ ጀምሮ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን እንድትቆዩ እስከ መጨረሻው በአክብሮት ጋብዛለሁ። እውነት ለመናገር እኔ አቶ ለይኩን ይህንን ይላል ብዬ አላሰብኩም ነበረ። እንግዲህ የሚገርም ነገር ነው እየተፈጠረው ማለት ነው እና ወይዘሮ ዝናሽ አሁን ላይ በጣም ደስተኛ ሆናለች። እንደሚታወቀው በዚህ ቤት ውስጥ ብዙ ማለትም ያው ታዋቂ የሆኑ ሶስት ሚስጥሮች ናቸው የነበሩት። አንደኛው የኑሐሚን እርግዝና ቢሆንም ግን ዋናውና ትልቁ የወይዘሮ ዝናሽ ከሌላ ሰው ማለትም ከተዳሮ ውጭ ልጅ አላት። ለዛውም ዳግም የሚባል ማለት ነው። እንግዲህ ይሄን ዳግም ለምን ደበቀችው ነው? ዞሮ ዞሮ ግን ይሄን ዳግም ካቶ ለይኩን እየደበቀችው ነው፣ ወይዘሮ ዝናሽ ያው እንደምናውቃት ደግሞ ዝናሽ ብዙ ጊዜ አያቷን ምናምን ጠርታ የባላባት ልጅ ነኝ እንደዚህ ነኝ በቃ የሆነ ክብር ክብራችን አይመጥንም። እንግዲህ አሁን ስታያት ገና እንኳን አይደለም ይቀርና አምራንን ኑሀሜንን ራሱ አትመጥነንም ለእኛ ቤት አትመጥንም። ለእኛ ቤት የምትመጥን ሌላ ነው ማመጣለ ይቺ ለእኛ ቤት ልትመጥን አትችልም፣ እያለች በጣም ሰው ማንቋሸሽ ትችልበታለች ማለት ነው። አሁን ላይ ግን እንግዲህ እሷን ማለትም ኑሐሚንን ባለየዋ ኑሐሚን ጭራሽ እርጉዝ ነሽ እያለች ስታሸማቅቅ የነበረች ዋ አሁን ላይ የሷም ጉድ ወጥቶ የእሷ ጉድ እንግዲህ ከትዳሯ ሌላ ልጅ አላትኝ ይሄን ደግሞ አቶ ለይኩን አቁም ማለት ነው። ይሄ ተደብቆላታል እንግዲህ። አቶ ለይኩን እነ ኑሐሚንን ሲያስወጡ አሁን ላይ በጣም ነው ደስተኛ የሆነችው። ለምን ከተባለ ደግሞ ባለፈው ራሱ በዚህ ግርግር እች ተውሳክ የሆነች ኑሐሚንም ከዚህ ብትሄድልኝ እያለች ነው ለአቶ ለይኩን ነገር ስታቆራቁስ የነበረው። እኔ ቤቱን መሸከም ማለት በቃ ጣጣ ማያጣው ቤት ይህንን ቤትን የመሸከም አቅቶኛል። በቃ ለይኩን ቤትን ተረከብልኝ፣ እኔ ከዚህ በኋላ አልችልም እያለች በጣም ስታካብድና ስታካርር የነበረበት ምክንያቱ ምንድን ነው? ኑሐሚን ከዚህ እንድትሄድላት ነው። ኑሐሚን ሄደች ማለት ጉዷን የሚያወጣ የለም ማለት ነው። ግን ኑሐሚን ነግራታለች፣ እኔ ሚስጥርሽን እንድጠብቅ ከፈለግሽ የእሷ ሚስጥር ኦረዲ የኑሐሚን ሚስጥር አሁን ላይ ስለወጣ፣ የወይዘሮ ዝናሽን ግን ሚስጥርሽን እንድጠብቅ ከፈለግሽ ቃልሽን ጠብቂ፣ አባቴን አሳክሚልኝ። አባቴ ደህና ከሆነ በኋላ አለ ደቂቃ እዚህ ቤት አታይኝም ብላት ነበረ። አሁን ላይ ግን ወይዘሮ ዝናሽ ቃሏን የበላች ትመስላለች ማለት ነው። ምክንያቱ ደግሞ በኤርሚያስ ማለትም በአምራን በኩል ኤርሚያስ ጋር ደርሶ ከዛ ለእነ ኑሐሚን ሁሉ ገንዘቤ ሲረጭ ስለኖረ እዚህ ጋር ማንንም ላይ አልፈልግም በማለት የመጀመሪያውን እርምጃ ኤርሚያስ ላይ አድርገዋል ማለት ነው። አንተ ደፋር፣ ጭራሽ ቤቴ ድረስ መጣ ብሎ አቶ ለይኩን እና የተናገረው ኤርሚያስን ነው። እና ናሆምም ተናግሮታል፣ አንተ ምን አይነት ባለጌ ነህ? እንዴት የሁለት ሴቶችን ህይወት ታበላሻለህ? እንዴት እንደዚህ ታደርጋለህ? ብሎ እንደተመለከትነው ማለት ነው። ኤርሚ እና ናሆምም ናሆም እንግዲህ አንደባሎታል ማለት ነው። ኤርሚያስን ተደባድበዋንኝ እንደ ወንድ አውርተናል ይላል ማለት ነው። በኋላ ላይም ኤርሚያስ እኔና ናሆም እንደ ወንድ አውርተናል፣ አሁን ላይ ግን አምራል ነገሩ ቢበቃን ይሻላል፣ ከነዋሜን ላይ እጅሽን አንሺ። በቃ አንቺ ኑሐሚንን ሄደሽ ይቅርታ ጠይቂያት። እኔ መቼም ቢሆን ኑሐሚን ከልቤ ልትወጣ አትችልም። ኑሐሚን የልቤ ንግስት ናት ብሏን። ኤርሚያስ እንግዲህ ኤርሚያስ ይሄንን ብሏንኝ እና አሁን ግን አምራን ከልቡ እንደወጣች ለኤርሚ ነግሮታል ማለት ነው። ከዛ ሲነግረውም እንግዲህ ኤርሚያስም ያለው ምንድን ነው ሲጀመር አንተ ወደ ልብ የሚገባ ሴት ለይተህ አታውቅም እንዴ እኔ አምራንን ለደቂቃ ልቤ ውስጥ ቦታ ሰጥቻት አላውቅም ብሏል ኤርሚያስ መኪና የተገዛለት ጋር ያሳያችሁ እንግዲህ አምራን ከናሆም ከሚወዳት ከሚያፈቅራት ገንዘብ ወስዳ ለምትወደው ለኤርሚያስ መኪና ሳይቀር ነው የገዛችለት ጋይስ መኪና ሳይቀር እንግዲህ በጣም ነው የሚያሳዝነው። በነገራችን ላይ የኖሐሜን አባት ራሱን ስቶ ነበረ። በእርግጥ እዚህ ጋር ኖሐሜን ተጨንቃ ያን ያክል እያለቀሰች እያዘነች እያለ ለአባቷ ምንም እንኳን አባቷ በጣም እንደሚቆጣት ብታቅም ያው ማለት እንግዲህ የኔ ልጅ የተጠበቀች ናት የኔ ልጅ አትንዘላዘልም በማለት ነው። ባለፈውም ስለ አምራን ምን አይነት ባለጌ ጋጠወጥ ናት፣ ባለጌ ከማ ካሳደገ የታነቀ ጸደቀ፣ አይነት የሚባል ነገር አለና ስለዛ ምንድ ነው እንግዲህ ባለጌ ናት፣ እንዴት ሳታገባው ታረግዛለች ብሎ ስለ አምራን እያወራ ነበረ አቶ ተሰማ። ይህን ይህን ስላየች ደንግጣ ነው እንጂ ደፈር ብላ ያን ያክልም እያለቀሰች እያለ አባዬ፣ እኔ እንዳጥፋው ይገባኛል፣ ግን በቃ መሄድም ካለብን ከዚህ ቤት እንሂድ ለአቶ ለይኩን የገባ አሁንም ቃል በቃ ይቅርታ፣ እኔ ላኮራህ አልቻልኩም ብላ ሁሉንም ነገር በራሷ አንደበት ለአቶ ተሰማ ነግራው ቢሆን ይሻል ነበረ ምክንያቱ ምክንያቱም ቢያንስ እንደዚህ ጸጥ አይልም ነበር። እንደዚህ እኮ ጸጥ እኮ ነው ያለው። በእውነት በጣም ነው ያሳዘነኝ አቶ ተሰማ ማለት ነው። ምክንያቱም የኔ ልጅ የተጠበቀች ናት የኔ ልጅ አትንዘላዘልም ብሎ በኑሐሚን ላይ 100 ፐርሰንት አምኖባት ለለይኩንም ራሱ እንደው ለይኩን ራሱ ገና እንዳያት ማለት ነው፣ አቶ ለይኩን ኑሐሚንን በቃ ጨዋ ሴት እንደዚ አድርገው ስለዋት፣ እሷ ግን በዚህ መልኩ ተገኝታለች። በእርግጥ አቶ ተሰማ ቢናደድባትም አቶ ለይኩን እንዳለው እንግዲህ እሷ በእርግጥ በተለይ ናሆም ተረድቷታለኝ። ናሆም እንዳለው ኑሐሚን ፍቅር አታሏት እንጂ ከአንድ ገላ አንድ ገላ ልታገላበጥ ፈልግ አይደለም፣ እንደ አምራን ማለት ነው። እና የአምራን ታሪክ እዚህ ጋር የሚያስተምረው ነገር ምንድን ነው? ለራሷ ተጎድታለች። እንደዚህ የሚያደርግ ሰው ግን ካለ አይጠቅምም። ከአንዱ ወስዶ ለአንዱ ለመስጠት ብሎ እንደዚህ አይነት ህይወትም ሊኖር አይገባም ማለት ነው። እና ኑሐሚን ጋር ስንመጣ እንግዲህ ኑሐሚን በጣም ደስ የምትል ልጅ ጥሩ ልጅ ደስ የምትል በቃ በጣም ልዩ ናት። መጀመሪያ ላይ አይደለም ስለዚህ፣ አባቷ ታመመ። ለጎሌ በቃችሁ። አባትየው አሁን የማይረዳው ነገር ያልተረዳት ሊረዳትም ያልቻሉት ትልቅ ስህተት ምንድን ነው? አባትየው ጋር ያለው ነገር እውነት ኑሐሚን እኮ ወዳ አይደለም ያደረገችው። እንዴ ኑሐሚን እኮ ተገዳ ነው። ኑሐሚን እኮ አባቷ ና እሷ ጎዳና ላይ ሲወድቁ አስጠጋት። ኤርሚያስ ፍቅር ደግሞ በመላመድ ይመጣል። እሱ ቀድሞውንም ያፈቅራት ነበር። አፈቅርሻለው ግስ ላይ የኔ ንግስት አኖረሻለሁ እንዲህ ያረጋለሁ እንዲህ ያረጋለሁ ሲላት ለአባቷ እንዲታከም የቀረበችው ሰው ከዛ ደግሞ ፍቅር ጀመራት ማለት ነው። ስህተቱ ግን ያው ማለት በዚህ ዘመን በዚህ ጊዜ እሷ ምንም ማጠቅ ስለሆነች ነው እንጂ ቢያንስ እንኳን ለማለት ማርገዝ ያለበት ያው ማለት ታይም አለ እና ከዛ አንጻር በተጠናቀቀችን የሚለው ነው እንጂ ሌላ ምን ያጠፋችው ነገር የለም። ግን በጣም ደስ የሚለው ነገር ግን ኑሐሜንን ከዚህ ቤት አባርሬ እኔ በዚህ ቤት ላይ ንግስቱኝ ይኖራሉ ብላ አስባ የመጣችው ምላስ ልታደርስ የመጣችው አምራን ግን ተዋርዳለች። እያችሁ ከአምራን ህይወት ብዙ የምንማረው በጣም ስህተቷ ይበዛል ማለት ነው። እንግዲህ በዚህ ቤት እኔ እቀመጣለሁኝ፣ ናሁም እኔን ይወደኛል፣ በግዴታ ኮ ፍቅር የለም። እንግዲህ የአምራን ስህተት ምንድን ነው እኔ ወደዳለሁ እችን ልጅ ከዚህ ቤት አስወጣታለሁ ብላ አስባ ናቅዳ እኔ እኮ የገረመኝ ደግሞ የሌቫይን ደረቅ መልሶ ልቤ ያደርቅ ጭራሽ አንጠዋን ይዛን የመጣችው በጣም ዘይገርም እና ጭራሽ ሻንጣዋን ይዛ ነበረ የመጣችው። እንግዲህ አልተሳካላትም ማለት ነው ለዛሬ። ቀጣይ ምን ሊሆን ይችላል፣ ምን ይመስላል የሚለውን ደግሞ የምና ይሆናን። የአምራን ነገር ግን አሁን ላይ ተሰርዟል። አቶ ለይኩን ቤት ተከራይቻ አኖርሻለሁ ብሏት ነበረ። እንደ ቤት ተከራይቶ ያኖራት ይሆንን የሚለውን ጥያቄ እስኪ እናንተ ምን ትላላችሁ? ለአምራን ማለት ነው። በእርግጥ ለነ ኑሀሜንም ብሏቸዋል ማለትም፣ ኑሀሜን ስለ ናሆም አሳስቧት በተለይ ደግሞ ኤርሚያስ ኤሚንን እንዳያበላሻት ፈርታ ከዛ ከዛ አንጻር ነው እንጂ ማለትም መጠበቅ አለብኝ፣ እዚህ ቤት ልጠብቃቸው የሚገቡ ሰዎች አሉ በሚል ነው ያለችው ማለት ነው። እስካሁን ድረስ ኑሐሚን እንደውም እንሂድ ሲላት አባቷም አይ አባዬ ቆይ ትንሽ አይ አባዬ ቆይ ትንሽ እያለች ያለችው ለምንድን ነው? እሷ የምታጉላላው ጊዜ የምትወስደው እናሁም እንዳይጎዳ በአምራን ማለት ነው። እንደገና ደግሞ ኑሐሚንም ይሄንን ያሰበችው አምራን መጥታ ናሆምን እንዳትጎዳውና ኤርሚያስ ደግሞ ኤሚን እንዳይጎዳት። ኤሚን ገና ትንሽዬ ልጅ ናት። በእርግጥ እየዘለለች ነው ጓደኞቿ ጋር ያው መንቦራጨቅ ነው ብላለች። የዳስትን ቦራጨቅ ነው የምትውለው እዛ ጋር። ባለፈው ደግሞ መጥታ ኤርሚያስን ስታስቸግረው ነበረ፣ ስታስቸግረው፣ በጣም ነው የሚያሳዝነው። በጣም ስታስቸግረው ነበረ። ይሄ ይሄም ቢሆን ዞሮ ዞሮ ግን ኑሐሚን እነሱን ለመጠበቅ ብላ ነው፣ ከዚህ ቤት አልሄድም ከዚህ ቤት ቀስቀስ አልልም እያለች ጊዜ ስትወስድ የነበረው አሁን ላይ ግን በቃኝ፣ ይበቃኛል ያለች ትመስላለች ማለት ነው። ምክንያቱ ደግሞ እንግዲህ በቃኝ፣ ይበቃኛል ያለችበት ምክንያት እች እች አላትኝ፣ በቃ ሁሉም ነገር እያስጠላል። በዛ ላይ አሁን ላይ ደግሞ ጭራሹን ሚስጥሩም ሁሉም ወጣ። በጣም ደባሪ ሆኗልና ስለዛ፣ እንግዲህ እሷ ልሂድ የሚለው ላይ ገና ሳትደርስ እንኳን አሁን እንኳን አቶ ተሰማም ሄዱልኝ ከዚህ ብለዋል ማለት ነው። እንግዲህ ቀጣይ ክፍሉ ምን ሊሆን ይችላል የሚለውን እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቀጣዩን ክፍል ይዤላችሁ እመጣለሁ። እስከዛው ብያላችሁበት ሰላማችሁ ብዘት ይበልልኝ፣ ውድ ቤተሰቦች። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቸር ቆዩልኝ ተወዳጆች።